ዋና ኮሚሽነሩ ፖለቲካዊ ችግሮች ፖለቲካዊ መፍትሔ ያስፈልጋቸዋል ብለን እናምናለን ሲሉ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አራያ ፖለቲካዊ ችግሮች ፖለቲካዊ መፍትሔ እንደሚያስፈልጋቸው ኮሚሽናቸው እንደሚያምንም ተናግረዋል ተብሏል። ዋና ኮሚሽነሩ ይህን የተናገሩት በትናንትናው ዕለት ከፖለቲካ ፓርቲዎች ጋር በተካሄደው ውይይት ላይ ነው ተብሏል። ኮሚሽኑ በእስካሁኑ ሂደት የፖለቲካ ፓርቲዎችን ተሳትፎና ካታችነት ለማረጋገጥ ከፓርቲዎችና የጋራ ምክር ቤቱ ጋር ሲሰራ መቆየቱንም ገልጠዋል። በዚህ መሰረት በኢትዮጵያ ውስጥ እየተንቀሳቀሱ ከሚገኙ የፖለቲካ ፓርቲዎች መካከል ከሰማኒያ በመቶ በላይ የሚሆኑት የሀገራዊ ምክክሩ ባለቤት ሆነው ንቁ ተሳትፎ እያደረጉ መሆናቸውንም አስረድቷል። ነገር ግን ሀገራዊ ምክክሩ አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም መኖራቸውንም አልሸሸጉም። አብዛኞቹ ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉ የገለጹት መስፍን፣ እነርሱም እነሱንም ወይም እንደዚህ ያስፈልጋቸዋል ያሏቸውን ነጥቦችም ዘርዝረዋል። ከእነዚህ መካከል በትግራይ ያሉ ወገኖችና ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የፖለቲካ ፓርቲዎችም በየራሳቸው ምክንያት በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸውንም አውስቷል። የዋና ኮሚሽነሩ ንግግር ሲቀጥል አሉን በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደቱ ላይ እንዲሳተፉ ለማድረግ የሚያስችል ምቹ ሁኔታዎች አለመፈጠራቸው ከሚጠቀሱት ችግሮች መካከል ናቸው ብለዋል። በእነዚህ ተግዳሮቶች ላይ ኮሚሽነሩ ስራዎቹን ሰርቶ በማጠናቀቅ ውጤቱ እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና ጠበቅ ወይም ኤክስፔክቴሽን ጋር ሲደማመር የሚፈጥረው ጫና ቀላል አለመሆኑን መረዳቱ አይከብድም ሲሉም ነው ያስገነዘቡት። ፕሮፌሰር መስፍን ቀጥለው ያነሱት በተያዘው የ2018 ዓመት ይከናወናል ባሏቸው ጉዳዮች ላይ አተኩረው የሰጡት ገለጣ ነው። ኢትዮጵያ በዚህ ዓመት ሁለት ዋና ዋና ጉዳዮችን የምታከናውንበት የታሪክ አጋጣሚ ተፈጥሯል ያሉት ዋና ኮሚሽነሩ እነርሱም ሀገራዊ ምክክር እና ሀገራዊ ምርጫ መሆናቸውንም አስምረውበታል። ሁለቱም በየራሳቸው ዓላማ የህግ ማዕቀፍ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸውን እንደጠበቀ ሆኖ የጋራ ጉዳዮችም አሏቸውም ብሏል በመሆኑም እነዚህን ሁለት ጉዳዮች አጣጥሞ መጓዝ የሚቻልባቸውን ሁኔታዎችን ማመቻቸትን ይጠይቃል በማለትም ነው ያብራሩት በጥቅሉ የምክክር ሂደቱን ቀጣዩ ወይም በቀጣዩ ሀገራዊ ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ጉዳዮች መካከል በርከት ያሉ ታሪካዊ ወይም ፖለቲካዊ ይዘት ያላቸው ሆነውም እናገኛቸዋለን ሲሉ አጽንዖት እየሰጡት ኮሚሽነሩ ለዚህም ነው ከፖለቲካ ፓርቲዎች ጋር መወያየቱ አስፈላጊ የሆነው ብለዋል። ያሉ ችግሮች ተፈትተው ወይም በችግሮቹ መካከል በማለፍ ትግራይ እንደሌሎች ክልሎች በምክክር ሂደቱ መሳተፍ ከፍተኛ ጠቀሜታ እንዳለው ኮሚሽኑ ያምናል ሲሉም ገልጿል። ሀገራዊ ምክክር ኮሚሽኑን ከመሰረቱ አንስቶ አንሳተፍበትም ያሉ በኋላም ራሳቸውን እያገለሉ ፓርቲዎች መኖራቸውም ይታወቃል። መስፍንም ይህን በተመለከተ ሲናገሩ ከጅምሮ አንስቶ በየራሳቸው ምክንያቶች በምክክሩ ሳይሳተፉ የቆዩ ወይም ሲሳተፉ ቆይተው ወደ መጨረሻው አካባቢ ከመሳተፍ የታቀቡ የፖለቲካ ፓርቲዎች ተሳትፎ የራሱ ጠቀሜታ አለው ሲሉም ተናግሯል። ግጭቶች ረገብ ብለው በትጥቅ ትግል ያሉ ወገኖቻችን አሉን የሚሏቸውን የልዩነት አጀንዳዎች ወደ ምክክር መድረኩ የሚያመጡበትና በሂደቱ ትርጉም ያለው ተሳትፎ ማድረጋቸው ምክክሩን ይበልጥ ውጤታማ ለማድረግ የራሱ የሆነ በጎ አስተዋጽኦ አለውም ብሏል። ኢሰመኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጠ ተባለ። ኢሰመኮ በ2013 ዓ.ም ምርጫ የተስተዋሉ እክሎች ዘንድሮ በሚካሄደው ምርጫ እንዳይደገሙ ጥንቃቄ ማድረግ እንደሚገባም በመጥቀስ ቦርዱን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህን ማሳሰቢያ የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣዩ ምርጫና ሰብአዊ መብቶች አያያዝ ዙሪያ ከመከረ በኋላ በትናንትናው እለት ባወጣው መግለጫው ነው። የሰመኮ ውይይቱን አስመልክቶ ባወጣው መግለጫው እንዳይከሰቱ ያላቸውን እክሎች ባይገልጽም በ2013 ባወጣው ሪፖርት ግን ዘርዝሯቸው ነበር። የሰመኮ በሪፖርቱ በምርጫ ማዳረሻው ቀናትና በምርጫው ዕለት ክትትል ባደረግባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫው ዕለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብአዊ መብቶች ጥሰቶችን ገልጦ ነበር ተብሏል የሰው ሕይወት መጥፋትና የአካል ጉዳት፣ ተገቢ ያልሆነ እስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰው መጉላላትና ማዋከብ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለውን ተደራሽነትና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርት አስረድቶ ሊወሰዱ ስለሚገባቸው እርምጃዎች ምክረ ሃሳብ መስጠቱ ይታወሳል። በተጨማሪም ጥፋተኛ በሆኑ ሰዎች ላይ በአፋጣኝ ምርመራ በማድረግ ተጠያቂነታቸው እንዲረጋገጥ ጠይቆም ነበር። ኮሚሽኑ በህግ የተሰጠውን በምርጫ ወቅት የሰብአዊ መብቶች ክትትል የማድረግ ኃላፊነቱና ተግባሩን በአግባቡ እንዳይወጣ የሚያግዱ የሚገድቡ ወይም የሚያሰናክሉ ሁኔታዎች በተለይም የምርጫ ጣቢያዎችን ያለ እንቅፋት የመጎብኘት አስፈላጊነትና የእስር ቦታዎችን ያለ ቅድሚያ ወይም ቅድሚያ ማስታወቂያ የመጎብኘት አስፈላጊነት በሚመለከት ለወደፊቱ ማናቸውም አይነት እንቅፋት እንዳይከሰት ጉዳዩ የሚመለከታቸው አካላት ሁሉ ተገቢውን እርምጃም እንዲወስዱ አሳስበው ነበር። ኮሚሽኑ በባለፈው ምርጫ እነዚህን እክሎች ቢዘረዝርም ከቀናት በፊት ከብሔራዊ ምርጫ ቦርድ ጋር ያካሄደው ውይይት ተከትሎ ባወጣው መግለጫው ላይ ግን ምንም አይነት ዳግም ከመጥቀስ ተቆጥቧል። በውይይቱ ኢሰመኮ በስድስተኛው ዙር ጠቅላላ ሀገራዊ ምርጫ የማሙያና ድጋሚ ምርጫዎች ላይ በአካሄዳቸው ክትትሎች ያስተዋላቸው የሰብአዊ መብቶች ችግሮች በሰባተኛው ሀገራዊ ምርጫው ላይ እንዳይደገሙ ጥንቃቄ ሊደረግ እንደሚገባ ግን አሳስቧል። ብሔራዊ ምርጫ ቦርድ በጂኦግራፊያዊ መረጃ ስርዓት በመታገዝ የምርጫ ቦርድ ጣቢያዎችን በመለየት ለታዛቢዎች ተደራሽ የማድረግ አሰራር መዘርጋቱን፣ ስምንት ተጨማሪ ጽህፈት ቤቶችን በማቋቋም የጽህፈት ቤቶችን ብዛት ወደ 22 ከፍ ማድረጉን አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የብሔራዊ ምርጫ ቦርድ እያደረግ ያለው ዝግጅት እንዲሁም ከፖለቲካዊ ፓርቲዎችና ሲቪል ማህበረሰብ ድርጅቶች ጋር በቅርበት እየሰራ መገኘቱ የሚበረታታ መሆኑን መግለጻቸው ተመላክቷል። ቦርዱ ምርጫውን በአግባቡ ማከናወን እንዲችል የሚስተዋለውን የበጀት እና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢን ትኩረት መስጠት እንዳለበትም አሳስቧል። ተጨማሪ ተጨማሪ ነገሮችን በቀጣዩ የሚያሳውቁ መሆኑን ተናግሯል። እዚሁ ላይ ምርጫ ቦርድ ለውድብ ወለዶ ትግራይ ወለዶ ፓርቲ እውቅና መስጠቱንም ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ ወለዶ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋጫ ምስክር ወረቀት መስጠቱን አስታውቋል። ቦርዱ ዛሬ ባወጣው መግለጫ በአዋጁ በተሰጠው ስልጣን መሰረት ለውድብ ወለዶ ትግራይ ወለዶ ህዳር አምስት ቀን 2018 ዓ ም ህጋዊ የክልላዊ ፖለቲካዊ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን ነው ያስታወቀው። ፓርቲው ለትግራይ አማራጭ የፖለቲካ ሀሳብ ያስፈልጋል በሚል ወጣቶች የመሠረቱ ሲሆን ምርጫ ቦርድም ህጋዊ እውቅና ሰጥቶታል ተብሏል። በዩናይትድ ኪንግደም ዩኬ የጥገኝነት ጥያቄዎቻቸው ተቀባይነት ያገኙ ስደተኞች በሀገሪቱ በቋሚነት እንዳይቆዩ እንደሚደረግ ተገልጠ። ይህ ጉልህ የፖሊሲ ለውጥ የፊታችን ሰኞ በሀገር ውስጥ ሚኒስትሯ ሻባና መሐመድ በኩል በምክር ቤት ይፋ እንደሚደረግ ቢቢሲ ዘግቧል። በፖሊሲው መሠረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናል። ዩኬ ጥገኝነት ጠያቂዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተገለጸ ሲሆን፣ የፖሊሲ ለውጥ የተደረገው በጀልባ የሚገቡ ስደተኞችን ቁጥር ለመቀነስ ነው ተብሏል። የጥገኝነት ጥያቄዎቻቸው ተቀባይነት ያገኙ ሰዎች ሀገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ላይ ወደ ሀገራቸው እንደሚመለሱ ወይም እንዲመለሱ ይደረጋል ተብሏል። አሁን ላይ ዩኬ ለጥገኝነት ጥያቄዎች የአምስት ዓመት የቆይታ ጊዜ ትፈቅዳለች። ከዚያም ስደተኞች በዩኬ በዘላቂነት ለመቀጠል ማመልከት ይችላሉ። ፖሊሲው የተወሰደው ከዴንማርክ እንደሆነም ተነግሯል። የዴንማርክ ግራ ዘመም ሶሻል ዲሞክራት መንግስት በአውሮፓ ጠንካራውን ስደተኞች ፖሊሲ በመተግበሩ ይታወቃል። ጥገኝነት ጠያቂዎች የሁለት አመት የመኖሪያ ፈቃድ ከተሰጣቸው በኋላ በድጋሚ ማመልከት አለባቸው። ዜግነት ለማግኘት ያለው ሂደት ግን ከጊዜ ወደ ጊዜ ፈታኝ እየሆነም መጥቷል ተብሏል። የደንማርክን አሰራር ያደነቁት የዩኬ ሀገር ውስጥ ጉዳይ ሚኒስተር በምርጫ ወቅት የተሻለ የህዝብ ድምፅ ያስገኝ አካሄድ ነው ሲሉ አሞካሽተውታል። የዩኬ ሌበር ፓርቲ ጠንካራ እርምጃ ካልወሰደ የጨለማ ኃይሎች ይወርሱናል ሲሉም አስጠንቅቋል። ዴንማርክ ስደተኞች ቤተሰቦቻቸውን የሚወስዱበትን ሂደት በማራዘም የምታወቅ ሲሆን ይህ አሰራርም በሀገር ውስጥ ጉዳይ ሚኒስትሯ ተወድሷል ወይም ተመስግኗል። ዩኬ ለስደተኞች ያላት መልካም አቀባበል በጀልባ ወደ ሀገሪቱ የሚገቡ ጥገኝ ጥያቄዎችን ቁጥር እንዲጨምርም ማድረጉም ተገልጧል ሲል ቢቢሲ ዘግቧል። በማህበራዊ ሚዲያ አፍሪካ መልካም ገጽታ የሚሰራው በርት ሆልድ ኮቤ ወይም ዊንክለር አኮን ወይም በማህበራዊ ሚዲያ ስራዎቹ ወዴ ማያ በመባል የሚታወቀው ጋናዊ ወጣት በኢትዮጵያ በነበረው ቆይታ በርካታ የተፈጥሮ ሀብቶችና በሰው ዘር መገኛዋ አፋር ተገኝቶ የሚገርም እና የሚደነቅ ዶክመንተሪ ሰርቶ ማጋራቱን የኢትዮጵያ የቱሪዝም ሚኒስቴር ማድነቁን እናገኛለን። የተከበራችሁ አድማጭ ተመልካቾቻችን፣ የኢትዮጵያ ድል ይቀጥላል። ሁልጊዜም አብረን እንሁን። ድልን ማስቀጠል ነው እና ጀግንነት ማለት ነው። ሩሲያ ከኢትዮጵያ ጋር በማድን ማቀነባበያ ፕሮጀክቶች ሰፊ የኢኮኖሚ ትስስር መፍጠር እንደምትፈልግ ገለጠች። ሩሲያ በማድን ሀብት ማቀነባበሪያ ዘርፍ ተሳትፏን በመጨመር ከኢትዮጵያ ጋር ያላትን የኢኮኖሚ ትስስር ማጠናከር ትፈልጋለች ሲሉ የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ረሸትኒኮቭ ተናገሩ። ረሸትኒኮቭ ይህንን ያሉት በኢኮኖሚ ሳይንስ፣ ቴክኖሎጂ እና ንግድ ትብብር ዙሪያ በተካሄደው ዘጠነኛው የኢትዮጵያ ሩሲያ የጋራ ኮሚሽን ስብሰባ መጠናቀን ተከትሎ መሆኑን የሩሲያ የዜና አውታሮች ዘግበዋል። ሬሸትኒኮቭ የሩሲያ ኩባንያዎች ወደ ኢትዮጵያ ገበያ ጠንከር ያለ መግባት ጨምሮ ጉዳዮችን እየተነጋገር ነው። ይህ የግብርና ንግድ ዘርፍን የእርስ ማዳበሪያ አቅርቦትና በዋናነት ደግሞ ድፍን ማዕድናትን ምርትና ማቀነባበርን ይመለከታል ሲሉ ተናግሯል። የሩሲያ ኩባንያዎች አቀራር ጨምሮ ወደ ኢትዮጵያ ገበያ መግባትን የተመለከተ ጉዳይ ላይ የተወያየነው እነዚህም ግብርና ንግድ ዘርፍ፣ በማዳበሪያ አቅርቦት፣ በማዕድን ሀብቶች ምርትና ማቀነባበር ጉዳዮች ናቸው ሲሉ ረሽትኒኮቭ ገልጠዋል አክለውም ሁለቱም መንግስታት የንግድና ኢንቨስትመንት ትብብርን ለማስፋፋት በሚደረገው ጥረት አካል ስር በጥሬ እቃዎች ማቀነባበር ላይ ላጎታላቸውም ብለዋል፣ ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ተናግሯል። አሜሪካ የሱዳን የፈጥኖ ድራሽ ኃይልን በአሸባሪነት ልትፈርጅ እንደምትችል አስጠነቀቀች። የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሮቢዮ የፈጥኖ ድራሽ ኃይሉ በነገሮች ተስማምቶ ስምነቱን አለማክበር መሰረታዊ ችግር ነው ብለውታል። ሮቢዮ አክለውም ቡድኑ የሚያገኛቸውን ድጋፎች ለማስቆም የሆነ ነገር መደረግ አለበትም ነው ያሉት። ማርኮ ሩቢዮ የፈጥኖ ደራሽ ኃይሉ የተኩስ አቁም ለማድረግ መስማማቱን አንስተው ነገር ግን ይህን ለማድረግ ግን ፈጽሞ ፈቃደኛም አይደለም ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊው በተጨማሪ ቡድኑን ማን እንደሚደግፍ እናውቃለን ያሉ ሲሆን በስም ካልጠቀሱትና ድጋፍ ያደርጋሉ ካሏቸው አካላት ጋር ንግግር እንደሚያደርጉም አስታውሰዋል። የተባበሩት አረብ ኤሚሬቶች በተራጋሚ የፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች ተብላ የምትከሰስ ሲሆን ከአሜሪካ ጋር ቋድ የተሰኘ እነ ግብጽ ያሉበትን የሱዳን አሸማጋይ ጥምረትም አካልም ነች። ሩቢዮ ጥምረቱን ሰዎች ተደብቀው ችግሩን ለመፍታት ተሳትፈናል የሚሉበት ምሽግ እንዲሆን አንፈቅድም ሲሉም ስም ሳይጠሩ ተናግሯል ሲል የአል አረቢያ ዘገባ ተናግሯል።